ሰላም፣ ሰላም የተወደዳችሁና የተከበራችሁ የሀገሬ ልጆች የመዝገብ ሚዲያ የዩቲዩብ ቻናል ተከታታዮችን እንደምን አደረሳችሁ! እንኳን ደህና መጣችሁ። በዛሬ መሰናዶዬ የሰው ልጅ መሰረታዊ የህይወት ህጎች ከሚባሉት ጉዳዮች መካከል የተወሰኑትን ጥርጥር አድርጌ መረጃ የማጋራችሁ ይሆናል ማለት ነው። እንግዲህ የሰው ልጅ በምድር ላይ ሲኖር ከሞት በኋላም አለ ብሎ ለሚያምነው አለም ስንቅ የሆነው ዘንድ አንዳንድ ሀሳቦችንና ተግባራትን በህይወቱ ይፈጽማልን ያስባልም ማለት ነው። የሰው ልጅ መሰረታዊ የህይወት ህጎች ከሆኑ ጉዳዮች መካከል ራስን ማወቅ እጅግ ጠቃሚ ነው ማለት ነው። ራስህን እወቅ የሚል ነው አንዱ የህይወት ህግ። ጥንካሬን፣ ድክመትን፣ እሴቶችን እና ፍላጎቶችን መረዳት የተሳካና ትርጉም ላለው ህይወት መሰረት ነው ይባላል ማለት ነው። ሌላኛው የህይወት ህግ መሆን ያለበት እውነትን መናገር ቢሆነስ፣ ለራስና ለሌሎች እውነተኛ መሆን መተማመንን ያሳድጋል እና ጥብቅ ግንኙነቶችን ይፈጥራል። ስለዚህም እውነትን መናገር ተሸላሚ ያደርጋል ማለት ነው። ሌላኛው መሰረታዊ የህይወት ህግ ተብሎ ከሚታሰብ ነገር ኃላፊነትን መቀበል እና ቴክ ሬስፖንሲቢሊቲ፣ ሰዎች የራሳቸው የህይወት ባለቤት ሊሆኑ ይገባል። ለድርጊቶቻቸው እና ለውሳኔዎቻቸው ኃላፊነት በመውሰድ ህይወታቸውን መቆጣጠር ይችላሉ ማለት ነው። ሌላኛው ይቅር ባይነት ነው። ፕራክቲስ ፎርጊቭነስ ያለፈውን ቁርሾ መተው ለአእምሮ ጤንነት አስፈላጊ ነው። ይቅር ማለት ሌሎችን ብቻ ሳይሆን ራስንም ነጻ እንደ ማውጣት ይቆጠራል ማለት ነው። አምስተኛው አዳዲስ ነገሮችን መማር መሰረታዊ የህይወት ህግ ነው። በቀጣይነት መማር አእምሮን ንቁ ያድርጋል፣ አዳዲስ እድሎችን ይፈጥራል፣ እንዲሁም የዓለምን ግንዛቤ ያስፋፋል። ስድስተኛው አመስጋኝ መሆን ነው። ቢ ግሬትፉል ማመስገን ደስታን ይጨምራል፣ እንዲሁም በአዎንታዊ ነገሮች ላይ ትኩረት እንድናደርግ ይረዳናል እና አመስጋኞች መሆን ይገባናል ማለት ነው። ሰባተኛው ጤንነትን መጠበቅ ቴክ ኬር ኦፍ ዮር ሄልዝ ይላል። አካላዊና አእምሮአዊ ጤንነትን መንከባከብ ለደስታና ለሙሉ ህይወት አስፈላጊ ነው። አመጋገባችንን የተመጣጠነ ማድረግ እንዲሁም ደግሞ ስፖርታዊ እንቅስቃሴዎችንና በቂ እረፍት መውሰድ በህይወታችን እጅግ ጠቃሚ ነው ማለት ነው። ስምንተኛ ግንኙነቶችን መገንባት ነው ቢወልድ ሪሌሽንሽፕ ጠንካራና ደጋፊ የሆኑ ግንኙነቶችን መገንባት የስሜት ድጋፍን ይሰጣልና የብቸኝነት ስሜትን ይቀንሳል። ስለዚህም ሶሻል ካፒታል ማህበራዊ ግንኙነትን ማሳደግ አስፈላጊ ነው ማለት ነው። ሌላኛው አላማን መፈለግ ነው። እንግዲህ አላማን ፈልግ፣ ፋይንድ ዩር ፐርፐዝ። ህይወት ትርጉም በሚሰጥ መንገድ መኖር የአእምሮ ሰላምና እርካታን ያመጣል። አስረኛው ተለዋዋቹን ቢ አዳፕቴብል ይላል። ህይወቱን ጊዜ ለውጦችን ታመጣለች። ተለዋዋጭ መሆንና ከአዳዲስ ሁኔታዎች ጋር መላመድ ጭንቀትን ለመቀነስ እና ስኬትን ለማረጋገጥ ይረዳል። አስራ አንደኛ ለሌሎች መልካም ሁን ይላል። ለሌሎች ደግ መሆን ለአንተ መልካም ስሜት ይሰጣል። ደግነት ግንኙነቶችን ያጠነክራል፣ እንዲሁም አሁን ታይ ተጽዕኖ ይፈጥራል። አስራ ሁለተኛ አደጋዎችን ለመውሰድ ዝግጁን ቴክ ሪስክ ይላል። ከምቾት ቀጠና ውጭ መሄድ አዳዲስ እድሎችን እንድታገኝ እና እንድታደርግ ይረዳሃል። ስሌት የተደረገባቸው አደጋዎች ወደ ትልቅ ስኬት ሊመሩ ይችላሉ የሚል ነው ማለት ነው። አስራ ሶስተኛ ጊዜህን በአግባቡ ተጠቀም ማኔጀር ታይም። ጊዜህን በአግባቡ ማቀደ እና ቅድሚያ መስጠት ግቦችን ለማሳካት እና ጭንቀትን ለመቀነስ ይረዳል ይላል። አስራ አራተኛ አሁን ላይ ኖር ሊፍ ኢንዘ ፕሬዘንት ይለናል ማለት ነው። መሰረታዊ ከሆኑ ህጎች መካከል አሁን ላይ መኖር፣ ዛሬ መኖር ጠቃሚ ነው። ስላለፈው መጸጸት ወይም ስለ ወደፊቱ መጠነቅ ብዙ ጊዜ ደስታችንን ይነጥቀናል። አሁን ላይ ትኩረት ማድረግ እና እያንዳንዱን ጊዜ መደሰት አስፈላጊ ነው የሚለው አስራ አምስተኛው ጽናት ይኖርህ ቢ ፕሬዚስተንት ይለናል። ውድቀትን እንደ ማቆሚያ ሳይሆን እንደ ማሻሻያ ተመለከተው። ጽናት ግቦችን እንድታሳካ ይረዳሃል ይላል።